እንዲህም አላንዴ እንዲህም አላንዴ። በሚሊዮኖች ጥያቄ ጥርቅም ጭንቅላቱ ሊፈረዳ ነው። ሕይወት ራሷ እንቆቅልሽ ሆና ስለተፈጠረችበት ተፈጠረችበት ከእንቆቅልሽ ሕይወቱ ጋር መጣላት ከጀመረ ሰነባብቷል። ሕይወት አንዳንዶች ጣፋጭ ናት ይላሉ፣ ሌሎች ደግሞ መራራናት ይላሉ። የተቀሩ ደሞ መራራ ጣፋጭም የምታረጋት አንተነ ይላሉ። የአስታየት ጥርቅም እያበዙ የባሱኑ እስምነቱን እንዲጠላ አድርገውታል። እንደዚህ አይነት አተካራ መስማት አንገሽግሾታል ግፎታል። አሁን እሱ በሕይወቱ ባሕሪ ጥናታዊ ጽሑፍ የሚያቀርብ ሳይሆን ራሱም ከራሱ ጋር የሚያገናኘው ነው የሚፈልገው የሚሻው። የለበሰውን ሸሚዝ አንቆ ይዞ ከፊት ለፊት ባለው የቁም ሳጥኑ ላይ መስታወት እያየ ጦበት። ድብን አርጎ ጦበት። ለምንድነው ተረት ተረት ይሆን ክብኝ የሚናገሩም ነገር በመስታወት ውስጥ ያለው እሱነቱ መልሶ ድምፅ ሳያወጣ ሲጨውበት ተመለከተ። ብዙ መጠጦችን ቢጠጣም ትንሽ እንደ መስከር አደረገው እንጂ ራሱን እስኪረሳ ድረስ አላሰከረውም። በዚህም ይበሳጫል። አጠገቡ ጋር ያሉትን የመጠጥ ጠርሙሶቹን አንዱን በአንዱ እያፋጨ። ብሶቱን በነሱ ላይ ለመወጣት ይሞክራል፣ ግን ደግሞ አዎንም አልሆነለትም። ከኋላ ታሪኩ ትንሽ ለመማር ሞከረ ረበ ጭራሽ ፍንክች አልሆነለትም። እንደውም የኋላ ታሪኩ ትዝብት ውስጥ ጨመረው። ራሱን እየታዘበ እንዲህ ማለቱን ቀጠለ። ባለሞናር አው ባለ ሞራል በነበርኩበት ጊዜ ይህ መጠን ትኩስ ወጣት ጉልበትን አሽመድምዶ የሕይወት ተረት ተረት ውስጥ የሚከት ክፉ በሽታ ነው ምናምን ምናምን እያልኩ እንዳልወገስኩ ሁሉ፣ ዛሬ እኔው ከዋናው መጠጥ ገንዳ ውስጥ ተዘፍቄ እንደ ከንቱ ሰዎች ከንቱ በመሆን በየመሽታ ቤቱ በመዞር ለዳቢሎስ ዳንኪራ ሲደልቅለት አድሬ ቀን ደግሞ በሲጋራ ቁሬ በጫት ገሪባ በመሳሰሉስ ብዙ ጥያቄዎች ተወጥሬ ውላለሁ ወይሰ አለ ጸሐፊው። ጸሐፊውም ራሱ ስለሰው ሰው ጀመረ እንጂ አልጨረሰውም። እንግዲህ ምን ይደረጋል? ያዘን እንጉርጉሮ እያዞምኩኝ ከራሴ ጋር ሳላርቅ ሕይወቴን ተረት ተረት እንደሆነችብኝ ወደ መቃብር መውረድ ሄደው እያለ በባዶ ቤት ውስጥ ብቻውን ሆኖ ያወራል። ድንገት የቤቱ በር ተንኳኳ። ኳኳ ዝም ኳ ኳኳኳ ዝም ኳ ኳኳኳ። ይግቡ ማለት ይጠበቅበት ነበር። ማንም ሰው የለም ማንም ሰው የለም፣ አለ የደጋገመ ድምፁን ከፍ አድርጎ። አንተ ሰው አይደለም እንዴ ብላ ያልተቆለፈውን የቤቱን በር እንዲሁ ክፍት አደረገችና ገባች። እሺ ወይዘሪት ሲሆን እንዴነሽ ባክሽ አላት። በተፈራከሰ ፊቱ ላይ የቤቱ ጠረን ሊለይ የማይችል የብዙ ሽታዎች ትርምስ ወደ አፍንጫው ሲገሰግሱ መስኮቱና ብሩን ከፈት ከፈት አደረገችው። ትንሽ ስለምትረዳውና ስለሚቀርባት እንጂ ማንንም ሰው ማውራት አይፈልግም። ከሲኦን ጋር አብረው ነው ያደጉት የተማሩትም። አንቺ አሁን ወደ ሰው ጋር መምጣትሽ ነው እንዴ መሆነ ነው አንተ ሰው አይደለ እንዴ? ህም እኔ እኮ ሰው አይደለም አይደለም ጤን ሲሆን፣ አንተ እኮ ራስህን ሰው አይደለም አልክ እንጂ ሰው ነህ። በርግጥ የደረሰብን ነገር እጅግ በጣም ከባድ ነው። ቢሆኑም ግን ሰው አይደለም ተብሎ አይተርጎም አለችው። በየቦታው የወዳደቁትን የመጠጥ ጠርሙሶችን እያነሳሳች ቤቱንም እያስተካከለችለት ነው የሚፈልገውን የተዘበራረቀ ቤቱን ሳይሆን የተዘበራረቀ ሕይወቱን ብታስተካክልለት መነኛ ደስ ባለው ነበር ነበር ነበር ነበር ሆኖ ቀረ እንጂ። ትሰሚያለሽ ጽዮን፣ ሰውን ካልሽኝ ሰውነቴን ካጣሁበት መልሰሽ አገናኘኝ፣ አሊያ ግን ምንም አይነት ወሬ አልፈልግም። ሲሆን ምንም አልመለሰችም። ምንም ብትመልስለት ለሱ ምንም ነውና በቃ ጭጭ ጻጥ አለች። እንዲህ እያወሩ እንዲህ አይነት የነፍስ ብልሽት ውስጥ የገባውን በአንዴ በተረገመች ቀን ነው። የቀኑ ርጉም ባይኖሩም እሱ ተረት ተረት የሆነው ህይወት ውስጥ የቃን እርጉም አለለት። ጽዮን ጻጥ ብላ እያየችው ነው። ጽዮን ትሰማለሽ፣ አንቺም እንደኔ የህይወት ብልሽት ውስጥ እንዳትገቢ፣ የኔም እንዳይጋባብሽ ብትርቅኝ ይሻለሻል። ከአህያ ጋር የዋለች ጊደር ምን ተምራ መጣች እንደሚባለው ማለቴ ነው አላት። ትንሽ ረጋ ለማለት እየሞከረው ነው አዎ ሲባል የለም፣ አይደለም ሲባል ደሞ አዎ፣ ደግሞ አዎ ወይም አይደለም፣ ሁለቱም ድብልቅ የሆነበት ሕይወት ውስጥ አዘቅት ውስጥ ተዘፍቋል። ራሱም ከመፈለግ ይልቅ በራሱ ላይ ትልቅ ጦርነት ከፍቷል። ሲሆን ግን የእሱ እንደዛ መሆን ከቁብ የቀረው የቆጠረችም አይመስልም። አሁንማ የእሱን ብስጭትና ተስፋ መቁረጥ የለመደችው ይመስላል። ከአህያ ጋር የዋለች ጊደር እንዳለው እሷም የእሱን ከጊዜ በኋላ የመጣውን ባህሪ ለምደዋለች። ሲሆን እንዲህ የተበታተነ ሕይወት ሰብስቦ መለስ አድርጎ ማስተካከል ምን ያህል እንደሚከብድ አላጣችውም። የጊዜ ጉዳይ እንጂ አህያም የጅብ ናት እንደሚባለው ብልህ፣ ከጊዜ ጥርቅም በኋላ ሁሉንም ቦታ ቦታ ይይዛል ብላ ታምናለች። በሆዷ እያወራች ነው። ቤቱን እያስተካከለችም ነውንም፣ ምንም ድምጽ ባታወጣ እንኳን የሆነ ነገር ከራሷ ጋር እያወራች እንደሆነ ያሳብቃል። እሱም በውስጡ ማውራትን ቀጥሏል። በውስጡ የተጫወተ ነው። የሰው ልጅ ሕይወት ብርቱ ማዕበል ነው። እንዴት ይሁን ይህም ማዕበል የሚችለው ሕይወት ብቻዋን እንቆቅልሽ መዓት ናት አው የእንቆቅልሽ ማት ከአፈር የመጣውን ትበላለች። መልሶ ደግሞ አፈር ራሱ ይበላታል። ታዲያ መልሶ አፈር የሚበላት ከሆነ ለምን እድሜ ልኳን የማትሞላ ትልቅ ዊቃኖስ ናት? አረ አረ አረ ምን አይነት የመሰረት የሌላት ተረት ተረት ናት። ቤቱ በዝምታ ጭወት ውስጥ ወጥሮ እሱም እሷም የወዳቸውን ማውራታቸውን ቀጥሏል። ሕይወት የማትሞላ ውቅያኖስ ናት አይደል እንዴ ብሎ ድንገተኛ ጥያቄ ጠየቃት። መልሱ ምንም ይሁን ምንም ምንም እንደማይጠቅመው ያውቃል። ሲሆንም ውቅያኖስ እንደማይሞላ በምን አወቅ አላችው። የጠየቃትን ጥያቄ ተቀብላ ለጥያቄው ጥያቄ መልስ ሳሰጠው መልሳ ጥያቄውን በጥያቄው መለሰችለት። ምንም አልመለሰም፣ ዝም አለ። አሁንም በውስጡ ከራሱ ጋር ማውራትን ቀጥሏል። ግን እኮ ሲሆነ ቆንጅዬ ናት። በጣም የተረጋጋች ጠንካራ ሰው፣ ሰው አክባሪ፣ ያለምንም የጥቅም ትብታቦሽ ሰውን ዝም ብላ የምትወድ ፍቅር እልዋዋ የሆነ ደሞኮ ምንም ነገር ቢፈጠር ከፀሐይ በታች አዲስ ነገር የለም፣ ሁሉም የነበረና ያለ ለወደፊትም ቢሆን የሚኖር ነው በሚል እሳቤ ራሷን አረጋግታ የምትኖር ቆንጆ ልጅ ናት፣ አለ በሆዱ ስለ ጽዮን ለራሱ እየመሰከረ። በእርግጥም እውነት አለው፣ በጣም ተረጋጋች ናት ጽዮት ያላትን መረጋጋት ለሱ ሩቡን ያህል ቢኖረው የህይወት ሙሉ በሙሉ ተስተካክሎ ተረት ተረቱ የመሰረት ቤዛም ያገኝ ነበር። ነበር ነበር ብቻ። አቤት የመጣላት የትዳር ጥያቄ! እሷ ለየትኛውም ጥያቄ መልስ አትሰጥም። አሁን ትልቁ ዓላማ የእሱን ተረት ተረት የመሰረት ማግኘት ነው። አንድ ሴት ልጅ በወንዶች እንዲህ የምትወደድና የምትፈቀር ቢሆን ሌላ ሴት ብትሆን እኮ ራሷን በፈጣሪ ቦታ አስቀምጣ ያለ ጥርጥር የሰማይና የምድር ገዢ እኔ ነኝ እንደምትል ነበር። ሲሆን ግን አይሞቃት አይበርዳት እዚች ምድር ላይ የተፈቀደልሽ ለእንዳንቺ አይነት ሰው መሆኑን ታውቂያለሽ? አለ እድም ጥየቃትን ጥያቄ ሳይመለስለት ሌላ ጥያቄ ይጨምርለት። አሁንም መልሷ ምንም ይሁንም ምንም አይመስለውም ትንሽ ትንፋሽ ሳብ ባደረገችና አንተም ብትሆን እንደ እኔ ተፈቅዶላል፣ አንተ ግን በድርቅና አልተፈቀደልኝም ስላልክ በአንደበትህ ትብታብ ተጠፈርክ። ምንም አልመለሰም፣ ግን ትንሽ ለመረጋጋት እየሞከረ ነው። እሱም ትንሽ ትንፋሽ ሳብ ባደረገናም ቤቱን እያስተካከለች ስለሆነ ትንሽ ንጹሕ አየር ስለገባ አሁን ቤቱ ቤት መስሏል። ለዚህም ይመስላል ሁለቱም አየር ሕሳብ ቢያደረጉት። አንተም አንተም እንደኔ በዛች ምድር ላይ ለመኖር ተፈቅዶልሃል ነው ያልሽኝ። ይህ ንግግርሽ ሕፃን ልጅን ለማታለል የሚወራ የሌለ ታሪክ አይመስልሽም? ሀብት፣ ዝና፣ ዕውቀት ቢኖረኝም ራሴን መልሶ ካልሰጠኝ ምን ያደርግልኛል? ሰማሽ ጽሁን ምን ያደርግልኛል እስካስቲቡ በእኔ ላይ ደረሰው በማላይ ነው የደረሰው። በሕይወቴ መኖር ራሱ አንድ ትልቅ ዕድል ነው። ስንቶች እንስቶች በውበቴ በሀብቴ፣ እንዲሁም በውበቴ፣ በእውቀቴ ንዳድ ተነድፈው በቆሙበት እንደ ሐውልት ሲፈዙ፣ ዛሬ ግን ከደረሰብኝ ነገር የተነሳ ማናቸውም አጠገብ የሉ። ይህን ነው አንተ እንደ ደምትኝ ስሚ ጽዮን፣ ወይኔ! ሳተናው ሳተናው! ወይኔ ሳተናው ሳተናው! በለጠ አቶ በለጠ ግን በጣም ሞኝ እንደሆነ ያወቅኩት አሁን ነው። ሳተናው ብሎ ስም ከሚያወጣልኝ ሳት ነው ቢል ይሻለኝ ነበር። እኔም ብሎ ሳተናው ሳተናው በለጠ ይሁን እስኪ መቼስ፣ ስም የአባት ነው። አባቴ በለጠ ሳተና አዋለኝ ሳተናው በለጠ፣ ፈጣሪ ራሱ ከአፈርና ከውሃ አበጅቶኝ ያን አበጆን ማንነቴ እንዲህ ሲፈራከስ አይቶ እንዳላየ ሰምቶ እንዳልሰማ ሲሆን አጀብ ነው የሚያስብለው። የምድርን ትርምስ ጨርሶ ወደ ሰማይ እየሄደ ነው። የዚህን ጊዜ ሲሆን ሳተናው አለችና አስቆመችው። መዳፈርን ከማይገባ ነገር ጋር አትዳፈር። አሁን ያለንበት የራስ ወቀሳ ንዳድ ጊዜ ሲመጣ ሊሻል ይችላል። የተናገርካቸው ቃላቶች ግን በውስጥ ተዘቅዝቀው እንዲሁም ተቀምጠው የጸጸት ሴፋቸውን እያበዙ አዲሱ ማንነትን ይሸልቷል። የብሶቱ ጉዳይ ሲበስባት ዝምበይ ዝምበይ ብሎ አስቆማት። አወኩ ውዬ ምሁራዊ ሀተካራ ሳበዛ ነው እንዲህ ራሴን አጣሁት። ከእንግዲህ በኋላ እኔን በማያ ገባሽ ነገር ጣልቃ አትግቢ፣ ገንግዲ ነገርኩሽ፣ በእኔ ጉዳይ ጣልታል አትግቢ፣ ጣልቃ አትግቢ፣ ውድ ከራሲም በማለት ቀጭን አጭር ትዕዛዝ አስተላለፈላት።